ሰላም ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን የጠበቃ የሱፍ ዩቱብ ቻናል ተከታታዮች እንዴት ናችሁ? የደርግ መንግስት አዋጅ ቁጥር 47/67ን አውጥቶ ቤቶችን መውረሱ ይታወቃል። ታዲያ ብዙ ሰዎች ከአዋጁ ውጭ ቤታችን ተወርሶብናል፣ ተይዞብናል፣ ተወስዶብናል ያሉ ሰዎች እስካሁኑ ጊዜ ድረስ በተለያየ ጊዜ ለፍርድ ቤት ክስ ያቀርባሉ። የፌዴራል ከፍተኛ ፍርድ ቤት ጀምሮ እስከ ፌዴሬሽን ምክር ቤት እስከ ህገ መንግስት አጣሪ ጉባኤ ድረስ በደረሰ ክርክር የፌዴሬሽን ምክር ቤት በዚህ ዓመት መስከረም 28 ቀን 2017 በመዝገብ ቁጥር 121 ህዝብ ባር 16 አንድ አስገዳጅ ውሳኔ ሰጥቷል። ይህ ውሳኔ የአላግባብ ቤታችን ተወሰደ የሚሉ ሰዎች ከአዋጁ ውጭ ቤታችን ተይዞብናል ይመለስልን በሚል በደርግ ጊዜ የተወረሰባቸውን ቤት ለማስመለስ ክስ የሚያቀርቡ ሰዎች በምን አግባብ ቤታቸው ይመለስላቸዋል? እንደዚሁስ በምን አግባብ አይመለስም? እንደዚሁም እንዲህ አይነት ክርክሮችን አይቶ የመወሰን ስልጣን ያለው ፍርድ ቤት የመወሰን ስልጣን አለው ወይ የሚሉና ብቻ በደርግ መንግስት አላግባብ ከአዋጅ ውጭ ቤታችን ተወርሶብናል በሚል እንዲመለስላቸው ክስ የሚያቀርቡ ሰዎችን በተመለከተ

አዲስ ውሳኔ ሰጥቷል። መስከረም 28 ቀን 2017 ይህ ውሳኔ በዚህ ጉዳይ ላይ ብዥታና ግርታ አላላችሁ፣ እንዲሁም ይህ ጉዳይ ለሚመለከታችሁ በሙሉ የሚጠቅም በመሆኑ ሁሉም ሰው ይህንን መረጃ ይህንን የህግ ትንታኔ እንድትሰሙት እጋብዛችሁ ከአዋጅ ውጭ ቤቴ ተወስዶብኛል በሚሉ አንድ ግለሰብና በፌዴራል ቤቶች ኮርፖሬሽን መካከል እኚህ ግለሰብ በፌዴራል ቤቶች ኮርፖሬሽን ላይ በፌዴራል ከፍተኛ ፍርድ ቤት ባቀረቡት ክስ መሰረት የተጀመረ ክርክር ነው። ግለሰቡ ባቀረቡት ክስ እንግዲህ በቀዳማ ኃይለ ስላሴ መንግስት እናታቸው ባለስድስት ፎቅ ህንፃ የሰሩ መሆናቸውን ከዚህ ህንፃ ላይ ሌሎች ትርፍ ቤቶች ሌሎች ክፍሎች ሲወረሱ አንድ ቤት እናታቸው በምርጫቸው በአዋጁ መሰረት የወሰዱ መሆናቸውን ከዚያ በኋላም በዚህ በመረጡት ቤት ላይ ግብር እየከፈሉ የነበሩ መሆናቸውን እኚህ እናታቸው ለሕክምና ወደ ካናዳ በመሄዳቸው በወቅቱ የኪራይ ቤቶች አስተዳደር የሚባለው የአሁኑ የፌዴራል ቤቶች ኮርፖሬሽን ማለት ነው፣ ቤቱ ለብዙ ጊዜ ተዘግቶ ሰው የማይኖርበት ስለሆነ የቤት እጥረት ደግሞ ስላለና ብዙ ሰዎች እየተቸገሩ ስለሆኑ ቤቱን ለኪራይ ቤቶች እንድታስረክቡ በማለት ትዕዛዝ ሰጥቶ ቤቱን የያዘው መሆን በዚህ ሁኔታ ላይ እያሉ በ1980 እናታቸው ከዚህ ዓለም በሞት የተለዩ መሆናቸውን በመጥቀስ የእናቴ ወራሽ ስለሆንኩኝ እናቴ በወቅቱ መርጣው የነበረው ይህ የኪራይ ቤቶች አሁን ይዞት የሚገኘው የመውረስ መብቴ ስላለኝ እናቴን ይህ ቤት እንዲመለስ ይደረግልኝ፣ እንደዚሁም ደግሞ የአራዳ ክፍለ ከተማ የይዞታ አስተዳደር ደግሞ ይህንን ቤት በተመለከተ ቤቱ የመንግስት ነው በሚል ካርታ ያወጣበት የሰራ በመሆኑ ይህ ካርታ እንዲሰረዝ በሚል ክስ ያቀርባሉ በፌዴራል ቤቶች ኮርፖሬሽን ላይ። የፌዴራል ቤቶች ኮርፖሬሽንም ቤቱ ለከሳሽ ሊመለስላቸው አይገባም በሚል ሰፊ ክርክር አቅርቧል። ካቀረባቸው ክርክሮች አንዱም ይህንን ጉዳይ የማየት ስልጣን ፍርድ ቤቶች የላቸውም። በወቅቱ በአዋጅ የፕራይቬታይዜሽን ኤጀንሲ ከአዋጁ ውጭ ቤቶች ተወስደውብናል በሚልና ከአዋጁ ጋር በተያያዘ ቤቶች የሚመለሱባቸውን አግባብ ዜጎች ቅሬታቸውን እንዲያቀርቡ የፕራይቬታይዜሽን ኤጀንሲ ተቋቁሞ ነበረ። ለዛ ያ ነው፣ ይህን ቅሬታ የማየት ስልጣን ያለው ለፍርድ ቤቶች የሚቀርብ ጉዳይ አይደለም። እንደዚሁም ቤቱን ለረጅም ጊዜ ይዘን ስናስተዳድረው፣ ኪራይ ሲከፈልበት የነበረ በመሆኑ ቅጽ 003 ባይኖርም ቤቱ የመንግስት ነው ሊመለስላቸው አይገባም የሚል ሰፊ ክርክር አቅርቧል። እንግዲህ የፌዴራል ከፍተኛ ፍርድ ቤቱም የሁለቱን ክርክር መርምሮ ቤቱ በአዋጁ መሰረት የተፈቀደላቸው ስለመሆኑ ከሳሽ ቅጽ 004 አቅርበው አላስረዱም በሆኑም በመሆኑም ቤቱ ሊመለስላቸው አይገባም በሚል ውሳኔ ይሰጥባቸዋል ። ከሳሽም በከፍተኛው ፍርድ ቤት ውሳኔ ተስፋ ሳይቆርጡ ቅር ተሰኝተው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ያቀርባሉ። ነገር ግን የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኛቸውን ውድቅ ያደርግባቸዋል፣ የፌዴራል ከፍተኛ ፍርድ ቤት የሰጠውን ውሳኔ ያጸድቃል። ከሳሽም እንግዲህ ተስፋ አልቆረጡም። ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኛቸውን ያቀርባሉ። ሰበር ሰሚ ችሎትም እንግዲህ ሁለቱን ወገኖች ያከራክርና ግለሰቡንና የፌደራል ጠቅላይ ፍርድ ቤትን የፌደራል ቤቶች ኮርፖሬሽን ማለት ነው። ይህ አከራካሪ ቤት የአውራሻቸው ወይም የእናታቸው የምርጫ ቤት መሆኑን እንዲሁም የፌዴራል ቤቶች ኮርፖሬሽን ከአዋጁ ውጭ የያዘባቸው ስለመሆኑ ከሳሽ ባቀረቡት ማስረጃ ያረጋገጡ በመሆኑ ቤቱ ሊመለስላቸው ይገባል። ቤቱ የመንግስት እንደሆነ ተቆጥሮ በቤቱ ላይ የወጣው ካርታም ሊሰረዝ ይገባል በማለት እንግዲህ ታህሳስ 30 ቀን 12 በመዝገብ ቁጥር 17 19 11 ውሳኔ ይሰጣል። የፌዴራል ቤቶች ኮርፖሬሽን እንግዲህ ውሳኔ መሰጠቱን ተከትሎ እሱም በተራው ማለት ነው ይህንን ውሳኔ ለማሻር ለህገ መንግስት አጣሪ ጉባኤ አቤቱታ ያቀርባል። ባቀረበው አቤቱታም እንግዲህ ከአዋጁ ውጭ የተወሰዱ ቤቶችን አጣርቶ የመመለስ ስልጣን ለፕራይቬታይዜሽን ኤጀንሲ እንጂ ለፍርድ ቤት የሚቀርብ አይደለም። ፍርድ ቤቶች እንዲህ አይነት ጉዳዮችን ተቀብለው አከራክረው ለመወሳን ስልጣን የላቸውም። መንግስት በአዋጁ መሰረት ቤቶችን ለመውረስ የግድ ቅጽ 003 የተባለውን ሰነድ ማቅረብ አይጠበቅበትም። ቅጽ 003ን አላቀረበም ማለት ቤቱ አልተወረሰም ማለት አይደለም ስለዚህ የሰበር ችሎቱ የሰጠው ውሳኔ የንብረት መብታችንን የጣሰ በመሆኑ የህገ መንግስት ትርጉም ይሰጥልን በማለት አቤቱታውን አቅርቧል የህገ መንግስት አጣሪ ጉባኤም ጉዳዩ የህገ መንግስት ትርጉም ያስፈልገዋል የሚል እምነት የሚያሳድር ሆኖ ስላገኘውት ግለሰቡ ወይም ከሳሽ መልስ ይስጥበት በሚል መጥሪያ ለግለሰቡ ይልክላቸዋል። ግለሰቡም እንግዲህ ሰባት ገጽ የሚሆን የጽሁፍ መልስና ክርክራቸውን አቅርበዋል። የህገ መንግስት አጣሪ ጉባኤም ከአዋጅ 4767 ውጭ በመንግስት የተያዙ ቤቶችን የማጣራትና የመመለስ ስልጣን የፕራይቬታይዜሽን ኤጀንሲ እንጂ የፍርድ ቤቶች ስልጣን አይደለም። ፍርድ ቤቶች ከአዋጅ 4767 ውጭ በህገወጥ መንገድ በመንግስት የተያዙ ቤቶችን በሚመለከት ጉዳዩን በመጀመሪያ ደረጃ ተቀብለው ለማየትና ውሳኔ ለመስጠት ስልጣን የላቸው። ከሳሽንን የሚከራከሩበትን ቤት ከአዋጅ 4767 ውጭ በመንግስት ተይዞብኛል ብለው ለፕራይቬታቴሽን ኤጀንሲ አመልክተው ኤጀንሲው አላግባብ በመንግስት የተያዘ አለመሆኑን አረጋግጦና ፍርድ አግኝቶ እያለ ፍርድ ቤቶች እንደ አዲስ ጉዳዩን ተቀብለው ማየታቸው አግባብ አይደለም በሚል ውሳኔ ይሰጣል። እንደ ጊዜውም ከዚህ ጋር በተያዘ ደግሞ ዋናውን ጉዳይ በተመለከተ በአዋጅ ቁጥር 47/67 በመንግስት ወርሷል ወይስ አልተወረሰም ይሄ ቤት? ቤቱ በአዋጅ ለመወረሱ ወይም ላለመወረሱ በምን ማስረጃ መረጋገጥ አለበት? ይህንንስ ማስረጃ የማቅረብ ግዴታ የማቅረብ ግዴታ ያለበት ማን ነው? ግለሰቡ ነው ወይስ የፌዴራል ቤቶች ኮርፖሬሽን ነው የሚለውንም ጭብጥ በመያዝ መርምሯል። እንግዲህ በአዋጅ ቁጥር 47 የተወረሱ ቤቶችን የተወረሱት በአስፈጻሚውም በፍርድ ቤት ውሳኔ ሳይሆን በህግ አውጪ አካል በወጣ ህግ ነው። በደርግ መንግስት ማለት ነው። በህግ አውጪ በወጣ ህግ የተወረሰ ቤት ደግሞ በፍርድ ቤት ወይም በአስፈጻሚ አካል ውሳኔ እንዲመለስ በአዋጁ የተደነገገ ነገር የለም። ይመለስ ቢባል እንኳ በዚህ መልክ የተወረሰ ቤት ሊመለስ የሚችለው ህግ አውጪ በሚያወጣው ሌላ ህግ ወይም በአዋጁ ስለመፈቀዱ በግልጽ ሊደነገግ ይገባል። በአዋጅ 47/67 ለስራና ቤት ሚኒስትር የተሰጠው ስልጣንም ቢሆን ከአዋጅ ውጭ አላግባብ በመንግስት ሳይወረሱ ነገር ግን በመንግስት የተያዙ ቤቶች ካሉ እነሱን እያጣራ እንዲመልስ ብቻ ነው። ከዚህ በኋላ ፕራይቬታይዜሽን ኤጀንሲ በአዋጅ ቁጥር 110 ህዝብ 89 የተሰጠው ስልጣንም ቢሆን በአዋጅ 4767 በመንግስት የተወሰረሱ ቤቶችን እንዲመልስ ሳይሆን ከአዋጅ ውጭ አላግባብ የተለያዩ በተለያዩ ምክንያቶች በመንግስት የተያዙትን እያጣራ እንዲመልስ ነው። አሁን ግን ይህ ግለሰብና እንደዚሁም ደግሞ የኪራይ ቤት የፌዴራል ቤቶች ኮርፖሬሽን በሚያከራችክራቸው ጉዳዮች ጉዳይ ላይ በአዋጁ መሰረት በመንግስት ሳይወረስ በህገወጥ መንገድ በመንግስት የተያዘ ስለመሆኑ በግለሰቡ በኩል የቀረበ ማስረጃ የለም። እንግዲህ ቤቱ በህገ ወጥ መንገድ በመንግስት የተያዘ ስለመሆኑ ጉዳዩን ለማጣራት ስልጣን የተሰጠው የፕራይቬታይዜሽን ኤጀንሲ ቀርቦ አላግባብ በመንግስት የተያዘ ስለመሆኑ አልተረጋገጠም ተብሎ ውሳኔ የተሰጠበት ነው። ቤቱ በአዋጁ መሰረት በመንግስት ሳይወረስ አላግባብ በመንግስት የተያዘ ቢሆን ኖሮ እንግዲህ የፌዴራል ቤቶች ኮርፖሬሽን እንደገለጸው የፕራይቬታይዜሽን ኤጀንሲ ቤቱ በምን አግባብ ከአዋጅ ውጭ በሌላ ህገ ወጥ መንገድ በመንግስት እንድተያዘ የማረጋገጥ ስልጣን ነበረው። ይህ ባልሆነበት ሁኔታ ፍርድ ቤቶች ቤቱ ከአዋጅ ውጭ በምን አግባብ በመንግስት ከህግ ውጭ እንድተያዘ ባልተረጋገጠበት ሁኔታ ቤቱ በአዋጅ 4767 የተወረሰ አይደለም የሚለው መደምደሚያ ላይ መድረሳቸው አግባብ አይደለም። በአዋጅ 4767 የተወረሱ ቤቶች ለመመዝገብና መረጃውን ለመያዝ የተለያዩ ቅጾች ስራ ላይ እንዲውሉ አዋጁ ለማስፈጸም ከወጣው መመሪያ መረዳት ይቻላል። በመመሪያው መሰረት የሚሞሉት እነዚህ ቅጾች ዓላማቸው የቤቶቹን መረጃዎች መያዝ እንጂ የቤት ባለቤትነትና ቤቱ ስለመወረስ አለመወረሱ እንደ በቂና ብቸኛ ማስረጃም የሚያገለግሉ አይደለም። ነገር ግን ፍርድ ቤቶች ቅጾችን አከራካሪው ቤት በመንግስት ለመወረሱ ወይም ላለመወረሱ እንደ በቂና መጨረሻ ማስረጃ በመውሰድ የሰጡት ውሳኔ የተሳሳተ ነው ስለመሆኑ ቤቱ በመንግስት ከዛሬ አርባ ዓመት በፊት በሕግ ስለመወረሱ ለማረጋገጥ ቅጽ አልቀረበም። ቅጽ ለመቅረቡ ደግሞ የቤቱን አለመወረስ ያመለክታል የሚለው ድምዳሜ የተሳሳተ ነው። ሌላው መታየት ያለበት ጉዳይ አከራካሪ ቤት በመንግስት በአዋጁ መወረሱን ወይም አለመወረሱን ማስረዳት ያለበት ማን ነው የሚለው ነው። እንግዲህ ግለሰቡ በመንግስት የተያዘባቸው ቤት አላግባብ የተያዘባቸውና በአዋጅ ያልተወረሰ መሆኑን ክስ በማቅረብ ተከራክረዋል። እንደዚሁም የፌዴራል ቤቶች ኮርፖሬሽን ደግሞ ቤቱ በአዋጅ የተወረሰ ስለሆነ ለግለሰቡ ሊመለስ አይገባም በማለት ተከሳሽ ሆነው ተከራክረዋል። በዚህ ግራቀኙ ክርክር ውስጥ አከራካሪው ቤት በአዋጅ ቁጥር 47/67 ተወርሷል ወይስ አልተወረሰም የሚለው ጭብጥ የማስረዳት ሸክሙ በስነስርዓት ህጉ መሰረት በምን ምክንያት ከከሳሽ ወደ ተከሳሽ እንደሚተላለፍ አልተገለጸም። ያ ማለት ከግለሰቡ ወደ ፌዴራል ቤቶች ኮርፖሬሽን እንደ የማስረዳ ሸክሙ እንደሚተላለፍ አልተገለጸም። ከዚህ አንጻር ተጠሪ ወይም ደግሞ ግለሰቡ ቤቱ በመንግስት በአዋጅ ያልተወረሰ ስለመሆኑ ማስረጃ አቅርበው ያረጋገጡት ነገር የለም። ይልቁንም ፍርድ ቤቶች አከራካሪ ቤት በመንግስት የተወረሰ መሆኑን የአሁን አመልካች ወይም ደግሞ የፌዴራል ቤቶች ኮርፖሬሽንም ተከሳሽ በቅድሚያ ማስረጃ አቅርበው ማረጋገጥ አለበት በማለት ቀድሞ ጉዳዩን በማስረጃ የማረጋገጥ ግዴታን ግለሰቡ ወደ ፌደራል ስፖርቶች ኮርፖሬሽን ማዞራቸው አግባብ አይደለም። በአከራካሪው ቤት ላይ የባለ ሀብትነት ማረግጫ ሰነድን በሚመለከት በፍታብሔር ህግ ቁጥር አንቀጽ 1195 መሰረት በማይንቀሳቀስ ንብረት ላይ የዞታ ማረግጫ ሰነድ ያለው አካል የቤቱ ባለ ሀብትነት ባለ ሀብት እንደሆነ ግምት የሚወሰድበት እንደሆነ ተደንግጓል። በዚህ ጉዳይ ውስጥ ተጠሪ ቤቱ በመንግስት ያልተወረሰ የግል ንብረታቸው መሆኑን ቢከራከሩም ይህንን የሚያረጋግጥ ማስረጃ አላቀረቡም ነበር። በተቃራኒው የፌዴራል ቤቶች ኮርፖሬሽን ለክርክሩ መነሻ በሆነው ቤት ላይ ከ2004 ጀምሮ በቤቱ ላይ ስልጣን ከተሰጠው አካል ካርታ የተሰጠው ስለመሆኑ በክርክሩ ሂደት ባቀረበበት ሁኔታ ላይ ቤቱ የግለሰቡ ተብሎ መወሰኑ አላግባብ ነው። እንግዲህ የግለሰቡ ለክርክሩ መነሻ የሆነውን መኖሪያ ቤት በምርጫ ቤታችን ነው በማለት ክርክር ያቀረበ ቢሆንም መኖሪያ ቤቱ የምርጫ ቤታቸው ስለሆነ ቅጽ 004ን አቅርበው ያላስረዱና በአንጻሩ የፌደራል ቤቶች ኮርፖሬሽን ከ1970 ጀምሮ በመያዝ አከራይቶት የነበረና ከ2004 ዓ.ም ጀምሮ ደግሞ ስልጣን ካለው አካል የይዞታ መረቂያ ካርታ በማውጣት በይዞታው ስር አድርጎ ያከራየ እንደሆነ በተረጋገጠበት መኖሪያ ቤቱ የቤቱ እንግዲህ የግለሰብ ነው ተብሎ መወሰኑ አላግባብ ነው። በሶስተኛ ደረጃም እንግዲህ በአዋጅ ቁጥር 47/1967 በመንግስት የተወረሱ ቤቶችን በሚመለከት ከዚህ ቀደም የፌዴሬሽን ምክር ቤት የሰጠው ውሳኔ አለ። በጫት እርሻ እርባታና ኢንዱስትሪ ውጤቶች አምራች ላኪ አክሲዮን ማህበርና በመንግስት ቤቶች ኤጀንሲ መካከል በነበረ ክርክር የፌዴሬሽን ምክር ቤት በመስከረም 29 ቀን 2011 በአሳለፈው ውሳኔ የቤቱ ከ1974 ጀምሮ ቤቱን ተረክቦ የመንግስት ቤቶች አስተዳደር እያከራየ በመሆኑ ቤቱን ለቆ እንዲያስረክበኝ የሚል ክርክር አቅርቦ ነበረ። እንግዲህ የጫትርሻ እርባታና ኢንዱስትሪ ውጤቶች አምራችና ላኪ አክሲዮን ማህበር የተባለ ምክር ቤቱም በዚህ ጊዜ በሰጠው ውሳኔ እንግዲህ በአገር አቀፍ ደረጃ ከአዋጅ ውጭ በመንግስት የተያዙ ቤቶችን አስመልክቶ ወደ ባለ ንብረቶቹ ለመመለስ ኤጀንሲ የተቋቋመ መሆኑ አመልካች ቤቱ ከአዋጅ ውጭ ተወስዷል የሚሉ ከሆነ ወደ ኤጀንሲ ጉዳያቸውን በማቅረብ እንዲመለስላቸው ካልተወሰነ በስተቀር ለረጅም ጊዜ በመንግስት ቁጥጥር ስር ሆኖ ሲተዳደር የነበረ ንብረት ለአመልካች እንዲመለስ፣ ለግለሰቦች እንዲመለስ፣ ለድርጅት እንዲመለስ መወሰን ከጊዜ ርዝመት ጋር ተያዞ ተአማኒነት የሌለው ማስረጃ እንዲቀርብ የሚያበረታታ በመሆኑ ለረጅም ጊዜ በመንግስት ቁጥጥር ሲተዳደሩ የነበሩ ቤቶች የመንግስት እንደሆኑ ይቆጠራል ሲል ወስኗል። ስለሆነም እንግዲህ የፌዴሬሽን ምክር ቤት ውሳኔ መሰረት ከዛሬ አርባ ዓመት በፊት በመንግስት እጅ የገባን ቤት በሚመለከት አመልካች ወይም ደግሞ የፌዴራል ቤቶች ኮርፖሬሽን ቅጽ ካላቀረበ ቅጽ ካላቀረበ ቤቱ በመንግስት እንደተወረሰ አይቆጠርም የሚለው ከቅጹ ዓላማና ቆይታ አንጻር በምክር ቤቱ ውሳኔ መሰረት ተቀባይነት የሌለው ነው። እንዲሁም በሌላ በኩል እንግዲህ ግለሰቡ ለክርክሩ መነሻ የሆነውን መኖሪያ ቤት የምርጫ ቤታቸው እንደነበር ክርክር ሲያቀርቡ የነበረ ቢሆንም የምርጫ ቤታቸው እንደነበረ ለማስረዳት ያቀርቡት ማስረጃ በሌለበት መኖሪያ ቤቱ የምርጫ ቤታቸው ነው ተብሎ ውሳኔ መሰጠቱ ተቀባይነት የሌለው ነው። አከራካሪው ቤትም በመንግስት ቁጥጥር ሲሆኖ እየተተዳደረ የሚገኝ ስለሆነና ተጠሪ ከአዋጅ ውጭ የተያዙ ቤቶች እያጣ ራ እንዲመለስ ስልጣን ወደ ተሰጠው የፕራይቬታይዜሽን ኤጀንሲ ጉዳያቸውን አቅርበው ቤቱ እንዲመለስላቸው ያተወሰነላቸው በመሆኑ የፌዴሬሽን ምክር ቤት ለረጅም ጊዜ በመንግስት ቁጥጥር ስር የነበሩ ቤቶች እጣ ፋንታን አስመልክቶ ከሰጠው ውሳኔ አንጻር ጉዳዩን ስንመረምረው የፍርድ ቤቱ ውሳኔ ከምክር ቤቱ ውሳኔና ከኢፌዴሪ ህገ መንግስት አንቀጽ 37 ንዑስ አንቀጽ አንድ ጋር የሚቃረን ሆኖ አግኝቸዋለሁ ብሏል። ስለው መሆንም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 17 1911 በቀን 30 04 2012 የሰጠው ውሳኔ ያም ማለት ቤቱ ሊመለስላቸው ለግለሰቡ ይገባል በሚል የሰጠው ውሳኔ ህገ መንግስቱን የሚጥስ ሆኖ ስላገኘሁት ሽሬው አለሁ ውሳኔውም ተፈጻሚነት የለውም፣ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚችሎት የሰጠው ውሳኔ በሚል ውሳኔ ሰጥቷል። በመሆኑም ግን በመሆኑም እንግዲህ አከራካሪው ቤት የተጠሪ አውራሽ ነው ወይም የግለሰቡ ነው በሚል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚችሎት የሰጠው ውሳኔ ከህገ መንግስቱ ጋር የሚቃረን በመሆኑ በህገ መንግስቱ አንቀጽ ዘጠኝ ንዑስ አንቀጽ አንድ መሰረት ተፈጻሚነት እንዳይኖረው በሚል የፌዴሬሽን ምክር ቤት እንግዲህ ውሳኔ ሰጥቷል ማለት ነው። ውድና የተከበራችሁ ፕሮግራም ተከታታዮች የመንግስት ቤትን በ47 በአዋጅ ቁጥር 47 በደርግ መንግስት የተወረሱ ቤቶችን በተመለከተ ክሱ ለማን ነው መቅረብ ያለበት? ክርክሩስ እንዴት ይቀርባል? በምን አግባብ ሁኔታ ነው ቤቶች የሚመለሱት? እንደዚሁም በምን አግባብ ሁኔታ አይመለስም? የሚለውን አጠቃላይ እንግዲህ ጭብጡን እንድትይዙትና ከዚህ በኋላ እንዲህ አይነት ጥያቄ ያላችሁ ሰዎች ካላችሁ ኮንፊዥን ውስጥ እንዳትገቡ ማንም የህግ አማካሪ ላማክር፣ የትልሂድ ክስ ለመስረት አልመስርት መስረት እያላችሁ ኮንፊዥን ውስጥ እንዳትገቡ፣ አላግባብ ጊዜና ገንዘባችሁንም እንዳታባክኑ፣ ይሄንን በዚህ አመት መስከረም 28 ቀን 2017 የተሰጠውን የውሳኔ እንግዲህ ለናንተ በዝርዝር አቀረብኩላችሁ። ይህ ከአዋጅ ውጪ በአዋጅ ቁጥር 47/67 በደርግ መንግስት ቤት ተወርሶብናል በሚል ቅሬታ ያላችሁን ሰዎችን በተመለከተ በሙሉ እንግዲህ ሰፊ ግንዛቤ ያስጨብጣችኋል። እያንዳንዱ ጥያቄያችሁንም ምላሽ ይሰጣል ብዬ አስባለሁ። እንግዲህ ይሄ በጣም እንደምትወዱት ተስፋ አደርጋለሁ። አብራችሁን ስለነበራችሁና ይህንን ሰፍ የሆነ ረጅም የሆነ የህግ ምክርና ትንታኔ ስለሰማችሁ ደስ ብሎኛል። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ የሱፍ ከበረኝ ነበርኩኝ። ቻናሉን ላይክ ማድረግ ሰብስክራይ ማድረግ እንዲሁም ይህን ቪዲዮ ላይክ ማድረግ እንዳይረሳ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ